ዓለም አቀፍ ለውጦችን መሰረት ያደረገው የቱሪዝም ፖሊሲ ክለሳ ሂደት እየተጠናቀቀ መሆኑን የቱሪዝም ሚኒስቴር ሲገልጽ እየተሻሻለ ያለው ይህ ዘርፍ በሀገሪቱ ኢኮኖሚ ውስጥ የሚጠበቅበትን ሚና ለማላቅም ያስችላል ነው የተባለው። በቀጣይም የፖሊሲ ክለሳው ጸድቆ ወደ ስራ እንዲገባ ለማድረግ ከሌሎች ተቋማት ጋርም በትብብር እየተሰራ መሆኑ ተገልጿል። የቱሪዝም ዘርፉን በተመለከተ በርካታ ስራዎች እየተከናወኑ ነው። በወደፊትም በብዙ ስራዎችን ፕላን አድርገናል። ለምሳሌ የፖሊሲ ክለሳ ስራ ላይ ነው። የፖሊሲ ክለሳ እያጠናቀቅ ነው። ይሄ ፖሊሲ ከመንግስት መንግስት ለዘርፉ የሰጠውን ትኩረት በሚመጥን መንገድ በዓለም አቀፍና በሀገር አቀፍ ደረጃ የተከናወኑ ውጫዊ ውስጣዊ ለውጦችን በሚያስተናግድ መንገድ ነገን አሻግሮ በማየት የቱሪዝም ዘርፉ ወዴት ነው የሚያመራው፣ ትሬንድስ ምንድነው የሚያሳዩ አጠቃላይ ግሎባል የቱሪዝም እንቅስቃሴው ምንድን ነው፣ እንደ ሀገርስ ያለን ፖቴንሻል እንዴት አንቪል ማድረግ እንችላለን፣ መግለጥ እንችላለን የሚለው በግልጽ የሆነ የፖሊሲ አቅጣጫ የሚያስቀምጥ ሰነድ ነው። እንዲሁም ሚኒስቴሩ በቱሪዝም ልማት ውስጥ ቁልፍ ሚና ካለው የኢትዮጵያ አየር መንገድ ጋር በትብብር የኢትዮጵያን የቱሪዝም ጸጋዎችና የኢንቨስትመንት እድሎችን የማስተዋወቅ ስራ ሰርቷል። የኢትዮጵያን ገጽታ አንደኛው የቱሪዝም ሚኒስትር አንደኛና ዋነኛ ስራው ማስተዋወቅና መሸጥ ነው። የኢትዮጵያን ገጽታ ኢትዮጵያ ያሏትን ሀብቶች ከዚህ አንጻር ኢቲ ሆልደይ በሚለው የተቋም በአየር መንገዱ ስር ባለ አንድ ክፍል አማካኝነት እንደዚሁም አየር መንገዱ በሚጠቀሙ ሰላምታ በሚለው መጽሔት አማካኝነት ያሉን የቱሪስት ገጽታዎች እንደዚሁ የማስተዋወቅ ስራዎች፣ በርካታ ስራዎች በጋራ የሰራንበት አግባብ አለ። ይሄ እንግዲህ ወደፊትም አበራክተን የምንቀጥላቸው ስራዎች ናቸው። የፖሊሲ ክለሳው በቱሪዝም ልማት ውስጥ ድርሻ ያላቸውን አካላት በማቀናጀት አዳዲስ የቱሪዝም መዳረሻ ስፍራዎችን ከማልማት ባለፈ መዳረሻዎቹን በአየር ትራንስፖርት እንዲተሳሰሩ ለማድረግም ያስችላል ተብሏል። አዳዲስ አዳዲስ መዳረሻዎችን ማልማት በነባር መዳረሻዎች ላይ ደግሞ እሴት መጨመርና ተወዳዳሪነታቸውን ማሳደግ ነው። የሚታወቅ ነው በክቡር ጠቅላይ ሚኒስትሩ እየተከናወኑ ያሉ በጣም ትልልቅ የቱሪዝም መዳረሻ ልማት ስራዎች አሉ። ከዛ በተጨማሪ ደግሞ ቱሪዝም ሚኒስቴርም የሚያከናውናቸው እዚሁ ምሳሌ ጅማ አባጅፋር የመዳረሻ ልማት ስራ መጥቀስ ይቻላል። የተለያዩ የመዳረሻ ልማት ስራዎች እንደ ሀገር እየተከናወኑ ነው። የግል ዘርፉን ደግሞ ሚና ለማጠናከር የሚያስችሉ በአብዛኛው የግል ዘርፉ በስፋት እንዲሰማራ በዘርፉ የሚያስችሉ የፖሊሲ ስራዎችን፣ የሪፎርም ስራዎችን ተከናውነዋል። አንደኛው የመዳረሻ ቦታዎቻችን ክፍተት የነበረው የመሰረተ ልማት ማስፋፋት ነው። በአሁኑ ሰዓት አየር መንገዳችን ከ24 ያላነሱ የአገር ውስጥ መዳረሻዎች አሉት። በእነዚህ ከ24 ባላነሱ የአገር ውስጥ መዳረሻዎች የተለያየ አገልግሎት ይሰጣል የአየር መንገዱ። ስለዚህ ከዓለም አቀፉ የሚመጡ ቱሪስቶች በቀላሉ መዳረሻ ቦታዎቻችን ላይ በቀላሉ አየር መንገዱን ተጠቅመው ወደ እነዛ መዳረሻ ቦታዎች ይሄዳሉ። ስለዚህም ይሄ እንግዲህ እንደ ቆይታው መጠን አንድ ቱሪስት ወደ እንደ አቅሙና እንደ ቆይታው መጠን ወደ ተለያዩ የሀገራችን አካባቢዎች የአየር መንገዱን ተጠቅሞ የመጎብኘት እድል ተፈጥሯል። ስለዚህ ይህንን አስፍተን የምንሰራበትና የምንቀጥልበት ሁኔታ ነው የሚኖረው። በቱሪዝም ዘርፍ ያሉ አገልግሎት ሰጪዎች ደረጃቸውን የጠበቁ እንዲሆኑ ለማድረግ ጥረቶች ሲደረጉ እንደነበርም የተገለጸ ሲሆን በቀጣይም በተቀናጀ አግባብ የቀሩ ስራዎች ትኩረት ተሰጥቶ ይሰራሉ ተብሏል። በቀጣይ ደግሞ እንግዲህ ፋርዘሪ ቱሪስት ፍሰቱ አድጎ ሀገራችን ለሀገራችን ላሉ የቱሪዝም ሀብቶች ለሀገራችን የሚመጥን የውጭ ምንዛሬ ገቢ የምናገኝበት ዜጎች የስራ እድል በስፋት የሚፈጠርላቸው ኢትዮጵያም ደግሞ ባላት እምቅ የቱሪዝም ሀብት ባላቅ ባህላዊ፣ ታሪካዊ፣ ተፈጥሯዊ ሀብቶች ልክ ኢንተርናሽናል ፖዚሽን እንደምትሆንበት አይነት የሮድ ማፕ ላይ ነው ያለ ነው ማለት ነው። ሀገራችን ካላት እምቅ ፖቴንሻል አንጻር እንዲሁ የተወሰነውን እንኳን መጠቀም ብንችል በውጭ ምንዛሬ ግኝትም በስራ ፈጠራም የራሱ የሆነ ጉልህ አስተዋጽኦ እንዳለው መረዳት ይቻላል። በኢትዮጵያ ትኩረት ከተሰጣቸው አምስት የኢኮኖሚ ምሰሶዎች አንዱ የሆነውን ቱሪዝም በተለይም ተወዳዳሪነቱን ማሳደግና አዳዲስ የቱሪዝም መዳረሻዎችን ለማስፋት መታሰቡም ተነግሯል። የሀገር ውስጥ ጎብኚዎችም ሀገራቸውን እንዲያውቁ በቱሪዝም ዘርፉ መሰራት ያለበት ጉዳይ እንደሆነም ተጠቅሷል።